ማክሰኞ ጁን 172025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎም የዛሬው ርዕሳችን የሚሆነው የእርሱ ህልውናና ድጋፍ ይላል። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ማቴዎስ 28፡20 አይሎ የሚገለጥ እምነት እግዚአብሔር በእናንተ ውስጥ የመኖሩ፣ ከእናንተ ጋር የመሆኑ፣ የእናንተ ወገን የመሆኑ እንዲሁም ፍቅሩን በእናንተ ላይ አትረፍርፎ የማፍሰሱ ንቃት ውጤት ነው። ይህ እውቀት የማትበገሩ ያደርጋችኋል። ታላቁን መጣል የምትችሉ መሆናችሁን እንድታስቡ ያደርጋችኋል። በሕይወት ማንኛውም ነገር ቢመጣ ለዘላለም ድል ነሺዎች እንደሆናችሁ፣ ታላቅ የሆነው በእናንተ ውስጥ ስለሚኖር ከአሸናፊዎች እንደምትበልጡ ታውቃላችሁ። ዳዊት ጎልያድን በገጠመ ጊዜ በዘመኑ ከነበሩ ሰዎች የለየው ይህ አስተሳሰብ ነበር። ዳዊት የእስራኤል ጭፍሮች ሲሰሙ የነበረውን ተመሳሳይ ዛቻ ሰምቷል። ነገር ግን እርሱ የመገረዙ እና ጎልያድ ያለመገረዙ እውነት ላይ አተኮረ። መገረዝ በእግዚአብሔርና በአብርሃም መካከል ያለ ኪዳን ምልክት ነበር። የዚያ ኪዳን ተካፋይ ከሆናችሁ፣ ከእግዚአብሔር ጋር የተገናኛችሁ ናችሁ ማለት ነው። ካልተገረዛችሁ፣ በተገረዙት ላይ ምንም ኃይል የላችሁም ማለት ነው። የዳዊት መተማመን የመጣው ከዚህ መረዳት ነው። እንዲህ አለ፤ የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጥኤማዊ ማን ነው? አንደኛ ሳሙኤል 17፡26። ለዳዊት ጎልያድ የሚመጥን ተፋላሚ አልነበረም፣ ምክንያቱም እስራኤል ከአብርሃም አምላክ ጋር ተገናኝቶ ነበር። ይህ ለእኛ እንደ እግዚአብሔር ልጆች ሃያል ትምህርት ነው። ተራ ሰዎች አይደለንም። እኛን የሚቃወም የሚቃወመው እግዚአብሔርን ነው። ይህ ከባድ ሊመስል ይችላል፤ ነገር ግን እውነታው ይህ ነው። በሐዋርያት ሥራ 9፡4 ላይ ሳኦል ቤተ ክርስቲያንን በሚያሳድድበት ጊዜ ኢየሱስ ስለዚህ ነገር አጽንኦት ሰጥቶ ተናግሯል። ጌታ እንዲህ ያለው፤ ሳውል ሳውል፥ ስለ ምን ታሳድደኛለህ? እንዲሁም በመክፈቻ ጥቅሳችን ላይ እንዲህ ያለውን አንብበናል፤ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28፡20 ይህንን ሲናገር ህልውና ያላችሁ፤ የእኔ ድጋፍ አላችሁ ማለቱ ነው። የእርሱ ህልውናና የእርሱ ድጋፍ እያላችሁ እንዴት ልትሸነፉ ትችላላችሁ? የእርሱ ድጋፍ አላችሁ ማለት የሰማይ መሳሪያና ሀብት ሁሉ ከጀርባችሁ አለ ማለት ነው። የእርሱ ሙሉ ሀብት፣ ክብሩና ኃይሉ ሁሉ፣ እንዲሁም መላእክቱ ለእናንተ ናቸው። ይህ ዋስትና ማጽናኛ ሀሳብ ብቻ አይደለም። ነገር ግን ወንጌልን በመጠበቅና ለእርሱ በድፍረት ለመኖር የሚያበረታታን እውነታ ነው። የእርሱ ህልውናና ድጋፍ ስላላችሁ ሊያቆማችሁ የሚችል ምንም የለም። ዳዊት ሕያው አምላክ ከጀርባው እንዳለ አውቆ በጎልያድ ፊት በድፍረት እንደቆመ፣ እናንተም እግዚአብሔር ከእናንተ ጋር ብቻ ሳይሆን፣ በመንፈሱ ሙላት በእናንተ ውስጥ በመሆኑ እውቀት ጸንታችሁ መቆም ትችላላችሁ። ስለዚህ፣ የትኛውም ተቃዋሚ ወይም ተቃውሞ ሊያሸንፋችሁ አይችልም። ምክንያቱም እናንተ ከእርሱ ጋር የተገናኛችሁ ናችሁ። ክብር ለእግዚአብሔር። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፣ በውስጤ ስለሚኖረው ህልውናና በውስጤ ስለሚሰራው ኃይል አመሰግናለሁ። ለእኔ ባዘጋጀኸው መንገድና ፍጻሜ ስራመድ የአንተ ክብርና የሚያስፈልገኝ የሰማይ ግብአት ሁሉ ስላለኝ፣ ምንም ነገር እኔን ተቃውሞ ሊሳካለት አይችልም። ልንነጣጠል ስለማንችልበት ከአንተ ጋር ስላለኝ አንድነት አመሰግናለሁ፤ በኢየሱስ ስም። አሜን። ለተጨማሪ ጥናት ኦሪት ዘዳግም 20:4፣ መዝሙረ ዳዊት 46:1፣ ዕብራውያን 13:5-6 ተባርካቸዋል።